ሰዎች ነው የመጣችው። እየጠበቅከኝ ነበር? ይ ታደካ አንቺ ማን እና ኧረ ተይ ማሪቱ፣ ነይ ግድ የለሽም፣ ነይ ግድ። ኧረ እንደናፈኩሽማ አይንሽ፣ ነይ አይቼ ነው የማውቀው። ይሄን ያህል እስክናፍቅሽ ምን እሺ ነው? እንዴት አታይኝም? እኔ ፍቅር ነኝ፣ አንተ የምትናፍቀኝ። ቆይ ፍቅር፣ እነዚህን ደግሞ የት ነው የምታውቂያቸው? እንደ ምን እሺ ነው? የእሷ ቁመት ለአንቺ የሚሆን መስሎሽ ነው እንጂ ብቅ ላውራሽ የመሰለሽ ልጅ ይዘሽ የምትዞሪው። ኡፍ ምንም ቀልድ አያስቅም። ዞሮ ልክ መንገዳችን ምን ይመስላል? ችግኝ ማኑ ነው ችግኝ? አንቺ ይቺ ባህር ዛፍ ይኸውልሽ፣ እንደዚህ አንስቼ ፍቅር አናት ላይ ሳልተክልሽ ጥፊ፣ ከዚህ ጤ ጥፊ በናት ቆይ፣ ምን ልትሆን ነው አንቺ? ከምን ሰዎች ጋር ምታገናኝ በቃ መክሽ ነው ሌለ ጠረገ ነው በናትሽ፣ ምን ትመስላለች? በመድኃኔዓለም ቆይቲ፣ የትኛ ጓደኛ? ሰ ጓደኛ አይደለች። እና ምንሽ ነች? የባርኮት ፍቅረኛ ነች። እዴ! እሱ ደግሞ ስንት ሚስት ነው ያለው? በዚህ አይነትማ አንቺ እህቶሽ እንጂ አይምርሽም ነበር። ክፍታፍ ዝም ብለህ አፍህን አትክፈት። ታዲያ ባለፈው ካዴ ጋር ላየ ነው። ምንድ? ማን የእኔን ባርኮት ነው ካዴ ጋር ያያችሁት? እና ታዲያች ዛፍ ሚስቱ ከሆነች ካዴ የምን አባቱ ፈልገው ነው ስርስሯ የሚለው? የእኔ ወንድም ነው ስርስር የሚለው ወሬኛ። እዚህ ቁጭ ብላችሁ አንድ ቁም ነገር እንኳን የላችሁ። ዊ ዊ ዊ ዊ ዊ የኔ ፉንቃ፣ ምን አይነት ቁም ነገር እናርግልሽ? እስቲ ምረጭ፣ ስለ ናኦል፣ ስለ እነ ለምለም፣ ስለ ማን ይሻል? እስቲ ምረጭ። ዞር በልኝ። እሺ ፍቅር አዴ ደህና ናት። ስለ እሷ ደህንነት እኔ ሚና ገባኛል። የጠፋችሁ እኮ ሊዱ እንጂ አዳ ያደለችው። እሺ ስለ ሊዱ ምን አዲስ ነገር አለ? ከረፈፍ እዚህ ከምትንከረፈፉ ሄዳችሁ ከናኦል ጋር ሊዲያን ታመጧት። አሁን እናንተም ወንድ ናችሁ። ናኦል ያንቺ ጓደኛ አይደል እንዴ? ይህን የአንቺን ሲውሉ ሴዳ በቃ ተረጋጋ። አንተ አንተ ደግሞ ለእሷ ሲሆን ጊዜ የምቀዘቀዘው ነገር አለ። እሺ ከዚህ በኋላ ኪንጉ ስትናገር ይሆንላለሽሽ። በቃ የምግብ ልስራ። አይ ምን ሰላም አለ ብለሽ ነው? የታምራት እያለ ታምራት ዘበኛ ነው ጋሽ። አዎ አዎ፣ እና ምን ሆነ በዚህ ሰዓት? አዎ ቤዛ፣ ቆይ። ስለ ናኦል የሰማችሁት ነገር ምንድን ነው? እየጠበቅንሽ እኮ ነው። ቤዛ፣ ምንድን ነው የተፈጠረው? እንዴት ነው ናኦል ላይ እርግጠኛ ናችሁት? ልጁን ገሉት። ያው እንግዲህ እንደሰማችሁት ነው። ሊዱ ያለችሁን አውልቃ ነው። ቆይ አንቺ መቼ ነገር ያወቅሽው? ማን? እኔ ዛሬ ገና። እንዴት? ቆይ ነው የናኦል ቤት የት ነው ያለው? እየጠበቀኝ እንደሆነ ይገባኛል። ሰላም ሰላም! ውድና የተከበራችሁ የቻናችን ቤተሰቦች እንዴት ናቸው? ሰላም ናችሁ ወይ? ሰላማችሁ ብዙ ተተረፍረፍ እየባልለን አደይ ክፍል አምሳ ሶስትን ይዘን ከሸች ብለና ብለናል። ላይክ ሸር ሰብስክራይብ እያደረጉ ቤተሰብ ይሁኑ። አላውቅም አላውቅም። ቤቱ ተቃጠለ ምናምን ስትሄ ነበረው። ቤቱን ሳታውቂ ነው? እኔ እሱ ስላለኝ ነው እንጂ ሂጅ አላየሁትም። ፍቅር፣ እዚህ ነገር ውስጥ እጅሽ የለበትም? ፍቅር፣ ንገሪኝ፣ እገልሻለሁ እንዲህ በእውነት ምንም የማውቀው ነገር የለም። ቆይ ግን አንተ ምን አይነት አውሬ ሰው ነህ? ስራ አሰራሻለሁ በአጭር ጊዜ ትለወጫለሽ ብለህ እዚህ ቤት አንተ ሰዓት ትቆልፍብኛለህ። አሁንም ቢሆን የምፈልገውን ነገር ማሰጋት ትችያለሽ። አረቡ ሰውዬ ነገር ወደ ኢትዮጵያ ይገባል እና እኔ እሱ ለሚመጣው ምን ያገባኛል? ያገባሻል እንጂ። ሶስት ቀን በሙሉ ምንም ሳታሰረኛ አለሽ አልነበር እንዴ? ነገ ሁሉም ነገር ያበቃል። ስፈልጊ ሆቴል ስፈልጊ ቤቱ ሄደሽ ሁሉንም ነገር ማድረግ ትችላለሽ። ከዛ በኋላ ነፃ ነሽ። ምንድነው ከንተ ጋር መስማማው? ከሰውዬው ጋ ግንኙነት ካረግሽ በኋላ ምን ያህል ሚስጥር ጠባቂ መሆንሽን ሳላቅ የትም አባሽ አትችም። እኔ ከማንም ጋር ምንም አላደርግም። እሺ፣ እንደዚህ አይነት ሴት አለም። ናኦል፣ ከዚህ አስወጣኝ። ፈልገሽ ከመጣሽ በኋላ ወደ ኋላ ማፈግፈግ ምንም አይጠቅምሽም። ለአንቺም ለእኔ የሚጠቅመን ወደፊት መራመዱ ነው። አይ ካልሽ ግን ሊዱ እገልሻል። ነብሰ ገዳይ ይመስለኝ የፈለገው ነገር መሆን ይችላል እኔ ፍቅር ነገር ግን አሁንም ቪዲዮ እኔ ጋር የለም። የት ሄደ ቪዲዮ? ናኦል እዚህ ቤት ከመጣ በኋላ ተቀየረብኝ። ቪዲዮውንም ወስዶታል። እኔ ጋር የሆነ ነገር አለ። ነገር ግን ነገር ግን ምን የምርሽንም፣ የናኦል ነገር አንቺ ጋር ምን ሊኖር ይችላል? እኔ አላምንም ቤዛ። እኔም ቤዛ ቀላል ሰው አድርገሽኛል። በጣም ጥሩ አሁን ናኦልን ለማስወገድ ጥሩ መረጃን ያዝ ነው። እንዲ ልጠቀምበት ትችላለሁ። ይህንን ነገር ከሰማኮ አንቺ እንዳደረገሽ አድርጎ ባዶ ያስቀረናል። ለዴቭ ና ለባርኮት ተናግረን ናኦል እናሳስረዋለን። ሊዱም ትመሰክርበታለች። ከዛ በኋላ ምንም ነገር አያተርፉም። ጥሩ። ግን ከአንቺ ጋር ምን አይነት ስምምነት ነበር የነበራችሁ? እሱ አይመለከትሽም። የእሱ ጉዳይ ይለቅና እማደርገውን ያውቃለሁ። ምን ልታደርጊ ነው? ግን አንቺም ከናኦል የባሽ ሴት ነሽ። ነገር ግን ከኔ ጋር እንደዚህ ዓይነት ጨዋታ እንዳትጫወች። የናኦልን ጉዳይ ልጨርስ ና የኔና አንቺን ደግሞ ቀስ ብለን እናወራለን። ናኦል፣ እባክህ ከዚህ አስወጣኝ እና እኔ ወደ ቤት የልሄድ። ብር ከሆነ የምትፈልገው፣ እንዲ የፈለግ ከሆነ ያል ይሰጣል። በቃ ተወኝ፣ ናኦል። ቆይሽ እንደዚህ በማድረግ ምንድን ነው የምትጠቀመው? አንቺ ማጠቂያቸው በጣም ብዙ ነገሮች አሉ። ምን በጣም ብዙ ነገሮች አባክ ነው ነበረ እንደም አስገሪማ አውቄ ነበር። እንዴት ታውቃለህ? ብቀርብስ ምን ይውጣሃል? ያለኔ አቤት። ያለኔ አዎ። ያለኔ አንቺስ ብትሆኝ ያለኔ ምን ይውጥሻል? አታስቀኝ። አዘርሽ ወይ ዳና ትንግርት ፍጥረት እኮ ነሽ፣ ለምንም አትመችም። ምን ማለት ነው እሱ? ደግሞ ወይ ልዳ ጥኔኔ ነው። ፍታታ ምን ነው? ባረከል ጭራሽ እንደሱም ታስባለህ አንተ? ባላስብ ነበር የሚቀርብሽ። እሺ ፍችን ፈጽም፣ በደስታ ነው። ስማ ምንህንም አይቼ እንዳይመስልሽ የመጣሁት። እና ታዲያ ምንድን ነው?